ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ፍስቲ በለሌላ ዘ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ሲጀምሩ በላይክ ጀምሩት። ዛሬ የነፍቅር ድራማ ክፍል አራት ደርሷል ማለት ነው። ከዚህም በኋላ ድራማው ይቀጥል አይቀጥል አላውቅም። እንደምናየ ይሆናል ማለት ነው። ወደፊት ያለ ነገር ያው ሊታይ ስለሚችል የዛሬው ግን የሆነ ፈታ ያደርጋል ማለትም ያስቃል ማለት ነው። ብዙ ጊዜ ፏዋድ የውሸት መዋሸት አይችልበትም ፊቱ ላይ ያስታውቅበታል ወይ ፕራንክ ሲደረግ የሆነ እውነታውን ነገር ፕራንክ ሲያደርጉት በዛን ሰዓት የተወሰነ ይተውናል። ግን የውሸት ከሆነ ደግሞ መተወን ያስታውቅበታል። በቃ የውሸት እንደሆነ ፕራንክ እንደሆነ ድራማ እንደሆነ በደንብ ነው የሚያስታውቀው ማለት ነው። ዛሬ ግን መሐላ ያብዝቷል። በሰላም ነው ማለት አብዛኛው ሰው እኮ ያው ድራማ እንደሆነ ስራ እንደሆነ የታወቀ ነው። ግን መሐላ ባይኖረው ያለ መሐላ ቢሰራ ሰውን ማሳመን ይቻላል ማለት ነው እና ዛሬ ምንድን ነው ፍቅር የሆነ ቦታ ሄዳ ማለትም ከነሱ እንደራቀቻቸው ሁለት ቀን ሙሉ ሲፈልጓት እንደነበረ የተለያዩ ቦታ አለ የተባለ ቦታ አዲስ አበባ እየፈለጓት እንደነበረ ተናግረዋል ማለት ነው። እንዲሁም ብሩካ ደግሞ አውቆ የተኛን ሰው ቢቀሰቅሱት አይሰማም እያለ ተናግረዋል ማለት ነው። ምክንያቱም የትም ቦታ ብንፈልግሽ አንቺ አውቀሽ ከተደበቅሽ ልናገኝሽ አንችልም እያለ ሲናገር ነበረ ማለት ነው እና ፈትያም ደግሞ በእሷ ምክንያት እየፈለጓት በጠራራ ፀሐይ እያሉ ፔንት እስከ መውደቅ ድረስ በጣም ተጋነነ ድራማው ማለት ነው። ይሁን ችግር የለውም ያው ስራ እስከሆነ ድረስ ስራ ክቡር ነው። ግን ደግሞ የዚክን ያክል ባይጋነን እና ደግሞ በሌላ ርዕስ ቢሆን በእርግጥ እናንተ የመረጣችሁበት ርዕስ ምክንያት ሊኖራችሁ ይችላል። ግን ደግሞ ስትምሉ ምናልባት እውነት እውነት ሊመስል ይችላል ግን ያው ከስራ ውጭ ላይሆን እንደማይችል እንዲሁም ደግሞ ድራማ ወይም ደግሞ ፊልም ብቻ የተለያዩ ነገሮች እንደሚሆን የታወቀ ነው። በነገራችን ላይ ርዕሳቸው ድራማ ወይም ደግሞ ፊልም አድርገው መጨረሻው ምን ሊሆን ይችላል ስለሚባል ማንም ሰው ሊከታተል ይችላል እኮ። ግን እናንተ በዚህ መካከል የሆነ ስትምሉ እውነት ስታስመስሉት፣ አንዳንዴ ደግሞ ያልተጠኑ ርዕሶች ይኖሩና በጣም ይጋነናል። ለምሳሌ 82 ጊዜ እናቷ ደውለው ነበረ እያልክ ነበረ ማለት ነው። እውነት 82 ጊዜ ተደወለ። እና ደግሞ ብዙ ቦታ ፈለግናት አጣናት እና የፈቲ ለምሳሌ እሷን በፍለጋ በጠራራ ፀሐይ ከዛ ፌንት እየወደቀች ነበረ ስትሉ እዚህ ጋ በጣም ተጋነነ እና ፍቅር የትም ላጠፋት ይችላለች። የትም ላትሆን ትችላለች። ከዛ በኋላ ደግሞ ስልክ ደውላ የሆነ የሚንጫጫ ድምፅ አለ። ከማ ጋር ሆነች ነው ከእነሱ ጋር ሆነች ነው እኔ እኮ ብቻሽን ሆነች ነው አውርኛልሽኝ ብላ ስልኩን ዘጋችው ማለት ነውና፣ ከዛ ደግማ ደውላላት እኔም አውርኝት ነው ያለሽ ያለቻትም ደግሞ ስልኩን ዘጋችባት ማለት ነው። ብቻ ትንስ ያልተጠና ነገር አለው። ቢሆንም ግን ቡሩካ ራሱ ትናንትና በሰራ ነው ቪዲዮ አይተሹ ከሆነ በዛ ተበሳ አይተሽ ከሆነ የጠፋሽው ድም ሆነ የብቸኝነት ስሜት ሊሰማሽ አይገባም። እኛ ከጎንሽ ያለ ነው፣ አይዞሽ በርቺ የምንል ሳፖርት የምናደርግሽ ያንችን መከፋት ስለማንፈልግ ነው እያለ ሲናገር ነበረ። ፈቲያም እንደዚህ መሆን የለባትም ፈዋድም ደግሞ መጨነቅ የለበትም ብሎ ቡርካ ሲናገር ነበረ ማለት ነው። ፈዋድም ደግሞ ምክሯት ጓደኞቿ መቆንጠጥ አለባት እያለ ተናግሯል ማለት ነው። ፍቅር ምንም አይነት የተለየ ምክርም ይሁን እንዲሁም ደግሞ መቆንጠጥ የሚገባት ሰው አይደለችም። ምክንያቱም ራሷን በራሷ ብዙ ነገሮችን ማገናዘብ እንዲሁም ደግሞ ነገሮችን በደንብ ጠንቅቃ ለይታ ነገር ታውቃለች እና ግን ምናልባት አሁን የትምህርት የመጨረሻዋ ሰዓት እየደረሰ ነው ብላችኋል። ምናልባት በዚያ ምክንያት ቢዚ ሆና ሊሆን ይችላል። ትወናውን ደግሞ እናንተ በደንብ እንድትተውኑት ለእናንተ ለቃላችሁ ስለሚሆን እናንተ በደንብ መተወን ትችላላችሁ። ከቻላችሁ ደግሞ ርዕስ ቀይራችሁ በሌላ ርዕስ ብትመጡ። ሀሳብ አስተያየት ግን ፈገግ የሚያስብል ነበረ ማለት ነው። ፍቅር በጣም ነው እንደ ጠፋችሁ የሚሉት በጣም ብዙዎች ናቸው እና ፍቅር እንደናፈቀቻቸው ተናግረዋል ማለት ነው። ብቻ ግን ይመቻችሁ። የዛሬ ቪዲዮችን ይህንን ይመስላል። በሌላ በቀጣይ ቪዲዮ ውስጥ ከምንገናኝ በያላችሁበት ሰላማችሁ ይዛ ሰላም ለሀገራችን ኢትዮጵያ ይዛ ወዳችኋለሁ።